ውሃም ጎድ ዞኑ ግን ሀደ ውኖት ነው አዳዲስ አበባ ይብረ ከያሰብ ነብራውችላ በግዴናሰብ የሳትፋ ለኤንዝ በሄድክ በኤንዝ ጠቅና ለኢዞ ከውሽ የዙር ግጠቅናና ልብናስብ ነብል ግን የግዴ አለት አን አስር ዘማን ፍዶት ከእኛ ይብረ ጭናነቀኝና ውስ ምካት አይነ አልፍነ በሼነኒም አይነቅጦነብሬነ በተላሎትም አይነ የትንዛዝነ ልፍት ልፍት ቢሸኒም ለሌነ የትራከብነት ሮሽብያል

አኩ ደግሞ ቤንጀን የቀሬ ግደ የምንያት ከሻነ ውሃን የወደና አቸ በውሽተኛይ ሰብ ተገክ አበሮስ ተገከ ነፍስ፣ ተገከ ቀልብ ተገክ ቴበላይ ንትስቻናለፈ ለገነሰብ እንደሮ ለበለሰብ ፋይደ ሊሆናን ግዝ ብጠ ውረዶት አይነ ካላ የትርጉ ማላክ ውን ያሽለናል በውሽትልኛይ እሊቀደብ ባንካ ለየሚካት ረበቀሬ አኩ መንግዝን ሌለ ላያቀድ ናካላ የነ ቻሎትፈያል ሀውቲአንጀው የገና ብድክት ግዝ በአዳይ በእኛ አዳይ ትከተቡበለ ክታብ ጫዥናል እንግዲህ ሰብ አዳም አደክ ስነልቡ ነክ ያልካ ውስጥ ይካለ ተርመቸክ ይውዳ አይነ ካለን አሳሰበ ላይ ታሁመት ነይ ወልደ ተገደሰ ይሮ ያው